በር አስደሳች ዜና ይዤላችሁ ቀርቢ ያለው ዛሬ ግንቦት 3 2017 ላይ እንገኛለን። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በመላው ዓለም ላይ ሁናችሁ ወቅታዊ መረጃን እየተከታተላችሁ ምን አዲስ ነገር አለ ብላችሁ የምትጠባበቁ ውድ ኢትዮጵያውያን ዛሬም እጅግ አስደሳችሁን መረጃ ይዤላችሁ መጥቻለሁ። ገባ ገባ በሉ ላይክ ላይክ ላይክ አድርጉት። ዛሬ እርግጠኛ ነኝ ደስታችሁ ሙሉ ይሆናል ማለት ነው። ከሰሞኑ የነበሩ መረጃዎችን የዛሬው የተለየ ነው። የዛሬው የተለየ ነው። ማሻ አላህ ማሻ አላህ ማሻ አላህ ማሻ አላህ ተባረከላ። ዛሬ እጅግ በጣም ደስ ብሎኛል። ደስ እንደሚላችሁ ተስፋ አደርጋለሁ። ገባ ገባ ገባ ገባ በሉ። ያው እንግዲህ ጠፍቼ ነበር። ጉዳዩ የስደተኞች ጉዳይ፣ በተለይም ደግሞ ታጠቅ ሚዲያን ይመለከተዋልና እነሆ ታጠቅ ሚዲያ እየተከታተለ ለዜጎች ይጠቅማሉ የሚላቸውን መረጃ ወደ እናንተ ይዞ መምጣቱን ከቀጠለ እንሆ ቀናት ተቆጥረዋል። ከሰሞኑ በየቀኑ እየተከታተለ ዛሬ ደግሞ የተለየ ሰበር ዜና አለኝ። ደስ እንደሚላችሁ ተስፋ አደርጋለሁ። ግንቦት ሶስት 2017 ላይ እንገኛለን። ላይክ ላይክ አድርጉት ለሌሎችም እንዲደርስ። እንኳን ደስ አላችሁ። ወደ ዋናው መረጃ የልግባላችሁ። በጉጉት እየተጠባበቃችሁ ለነበረው የሳውዲ አረቢያ የምህረት አዋጅ እነሆ በመንግስት ኦፊሻል በሆነ መንገዱ በይፋ ተገልጿል። እንኳን ደስ አላችሁ። ይሄ ብቻ ሳይሆን የተሰጠው የጊዜ ገደብ ደግሞ እጅግ የሚያንበሻብሽ ነው። ገንዘብ የለኝም ለሚሉት እንኳ እየሰሩ ኢቃማቸውን የሚያወጡበት ጊዜ ያለ ይመስላል። ይህ ማለት እየሰራችሁ ክፈሉ አይደለም። ምን ያክል ጊዜ የተሰጠ ይመስላችኋል? ስድስት ወር አላሁ አክበር፣ አላሁ አክበር። ስድስት ወር፣ እስከ ስድስት ወር ድረስ ዜጎች ረጋ፣ ሰከን ብለው ገንዘባቸውን ጠርቀምቀም አድርገው፣ እንኳን ደስ አላችሁ። ዛሬ የሰው ሀብት ሚኒስቴር በዛሬው እለት ቀን ጀምሮ እነሆ ተግባራዊ እንደሚደረግና ለሚቀጥሉት ስድስት ወር ድረስ ዜጎች ተረጋግጠው ይህንን ከከፊል ወደ ሌላ ከፊል መቀየር እንደሚችሉ የሳውዲ አረቢያ መንግስት ኦፊሻል የሆነ በይፋ መረጃውን ሰጥቷል። ይህም በዚህ አጋጣሚ በሰጠው መግለጫ መሰረት ከዛሬ ጀምሮ ለሚቀጥሉት ስድስት ወር የሰራተኞችን ከሚፈልጉት ስፖንሰር መቀየር የሚችሉ መሆኑን ገልጾ በተለይም ደግሞ ከማስታወቂያው ቀን በኋላ ከስራ ከዛሬ ጀምሮ ማለት ነው ስፖንሰሩ ቢበልቅበት ማስተካከል አይቻልም ይህ ደግሞ የሆነው የሳውዲ አረቢያ መንግስት ይህ እድል ተከፍቶልኛል በሚል ብዙ ሰራተኞች ጣጥለው እንዳይወጡ ለማድረግ እነሆ ከዛሬ ጀምሮ ማንኛውም ሰው ከስፖንሰሩ ጋር ተስማምቶ መስራት አለበት ስፖንሰሩ ነገ ዛሬ ጀምሮ ብላቅ ቢያደርግበት የዚህ ዕድል ተቋዳሽ እንደማይሆን በማወቅ ስህተት እንዳትሰሩ ታጠቅ ያስገነዝባል። የሳውዲ አረቢያ የሰው ሀብት ሚኒስቴር ዛሬ ባወጣው መረጃ መሰረት ይሄ ተግባር በስድ ለሚቀጥሉት ስድስት ወራት ተግባራዊ እንደሚሆንና ዜጎች እጅግ በጣም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በእነዚህ ጊዜያት ውስጥ ብዙ ችግሮችን መቅረፍ የምንችል መሆኑን እየገለጽ በተለይም ከዚህ ቀደም በግምት እስከ ስልሳ ቀን፣ ዘጠና ቀን ሊሆን ይችላል ብለን የነበረው ከጠበቅነው በላይ ስድስት ወር ተሰጥቶናልና ዜጋዎች እንኳን ደስ አላችሁ። ታጠቅ እጅግ በጣም ተደስቷል። ይህና በተለይም ደግሞ አሁንም በዜጎች ጉዳይ ላይ ያሉ አንዳንድ ችግሮችን ለመፍታት ከሚመለከተው አካል ጋር በአላህ ፈቃድ በነገ ሁለት ታጠቅም ከቆንስላ ከፍተኛ አመራሮች ጋር ጥያቄዎቻችሁን ዜጎች ያሉ ችግሮችን ለማቅረብ ዝግጁ ነኝ። በዚህም በተደጋጋሚ ከምትሰጡኝ አስተያየቶችና ታጠቅን ከሚገጥሙት ተግዳሮቶች መካከል ብዙዎችን ለማቃለልና ለመፍታት እድል አገኛለሁ ብዬ ተስፋ አደርጋለሁ። በተለይም ደግሞ የማገኛቸውን መረጃዎችና ደግሞ የእናንተ ከዜጎች ያሉ ችግሮችን ለሚመለከተው አካል በማቅረብ ችግሮቹ የሚቃለሉበትን ነገሮች ወደ አስራ አንድ ነጥቦችን እንግዲህ አዘጋጅቻለሁ። ተጨማሪ ምናልባት በዜጎች በኮመንት አሁንም እነዚህን ጥያቄዎች ዜጎች አንገብጋቢ ናቸው ስለዚህ ብትሉና ለሁሉም ሕግን በተከተለ መንገዱ